አሰላሙ አሌይኩም ወራሕመቱላሂ ወበረካቱ ድና የተከበራችሁ ውድ እህቶች ተከታታዮች እንዴት ናችሁ? ከኔ ጋ ሁሉ ሰላም አልሐምዱሊላ። የአላህ ሰላም እና እዝነት ከእናንተ ጋ ይሆን እንሻላ። ዛሬ ማሳያችሁ ምሰኽን ይሆናል ማለት ነው። ምሰኽን የሚያስፈልገን ግብአት እዚህ ጋ በቁመቱ የተከተፈ ሽንኩርት አለኝ። እዚህ ጋ ስማውቅ ይባላል። በአማርኛ አላቅም። ስማውቅ ነው እዚህ የሚሉት ማለት ነው ይሄ እዚህ ጋር የተቀቀለ ዶሮ አለኝ። የተቀቀለ ዶሮ በዚህ መልኩ ቀቅዬ እንደዚህ ቆንት እንለዋለሁ ማለት ነው ቆራርጠዋለሁ። በዚህ መልኩ ሰደር ድያይ ነው የሚሆነው። ድያይ ሰደር አለ፣ ያንን የተጠቀምኩት ማለት ነው ውዶቼ። ከዛ ጨው ፍልፍል፣ ከዛ ይሄ ሁብዙ ሁብዝ ሳጅ ይባላል። ይሄ ሁብዝ ማለት ነው እያቸውት ከሱቅ ነው የሚገዛው። ቤት ውስጥ እኔ አላዘጋጅ። በጣም ስሱ ነው። በአረበኛ ኩብዝ ኩብዝ ሳጅ ነው የሚሉት ማለት ነው። ያው እንደሚታያችሁ ይሄ ሁላችሁም ታውቁታላችሁ፣ ይሄ ተስፋ አደርጋለሁ። እዚህ ጋር ዘይዘይቱንም አለኝ። ከዛ ወደ መጥበሻችን ጋር እንሄዳለን። እዚህ ጋር መጥበሻ ያናዘጋጅቻለሁ። ዘይዘይቱን ዘይቱን አደርጋለሁ ዘይቱ ምስል ከዛ ውዶች፣ ሽንኩርታችንን እንጨምራለን። ሽንኩርቱን በቀጫጭኑ በረጃጅሙ መክተፍ ትችላላችሁ። ጎረድ ጎረድ ጎረድና ያደረኩት በዚህ መልኩ እንጠብሰዋለን ሽንኩርቱን ሽንኩርታችን በዚህ መልኩ ከጠበስን በኋላ ውዶቼ ይሄንን የቆራረጥነው እንዲያይ እንጨምራለን። ስሚላ ከዛ አብሮ ከሽንኩርታችን ጋር ሚክስ አድርገን መጥበስ ዘይዘይቱን ካነሰው ያው ግዴታ በዘይዘይቱን ስለሆነ የሚሰራው እንጨምራለን ማለት ነው። ሚክስ ካላደረገልኝ በዚህ መልኩ አቀላቅየዋለው አሁን ይሄን ስም ማቃችን እንጨምራለን። የአንድ እጅ ስራ ያ አላ ያው ካሜራ ያስፈልገኛል። ወላ ካሜራማ ከዛ ጨውና ፍልፍል አሷዳችንን እንጨምራለን ሳይበዛ ጠረሩ ገባብኝ መብራቱ። በዚህ መልኩ ቀይ ሆኖልናል። ትንሽ ግብስ ሮማን ሆምጣጥ እንዲል ማለት ነው። ያው እንደ ሰዎቻችሁ ካልወደዱ ነው። ስለዚህ ግብስ ሮማን ግን እኔ በየምግቡ ግብስ ሮማን እጠቀማለሁ። እና ትንሽ ጨምሩበት ማለት ነው። ትንሽ ያኔ ጣዕም ይሰጠዋል። ሆምጣጥ የሚል ስማቁም ይሄ ቀዩም ፖም ጣጣ ነው። በነገራችን ላይ በዚህ መልኩ ዶቼ ጥብስ ካደረግነው በኋላ ከዛ ጋዛችንን አጥፍተን እስ ከሚቀዛቀዝ ኩብዛችንን እንቆራርጣለን ማለት ነው። ያው ጨው ጨምሩ፣ ቀምሳችሁት ነው ጨው የምትጨምሩት። አንዴ ብዙ እንዳትጨምሩ፣ ምክንያቱም እሱም አቁም ላይ የሆነ ጨው ጣዕም ስላለው፣ ጨው እንዳይበዛባችሁ። ከዛ ይሄን ይመስላል ማለት ነው። በጣም ጥብስ ብሏል። ከሁሉም ጋር ሲዋሃድ ጥሩ ጣዕም ይኖረዋል። ከዛ ጋዛችንን እናጠፋለን። ከዚህ ጋር አውጥቼ እንዲቀዘቅዝ አድርገዋለን። ውዶች ኮብዛችን ይሄን ይመስላል። በዚህ መልኩ እንዘረጋውና እንጀራ ከዛ እንደዚህ እናጥፈዋለን እኩል አድርገን ለሙተለት ለሶስት ማዕዘን ነው የምንቆርጠው፣ ማለት ነው። እንደዚህ ካደረግነው በኋላ በመቀስ ስል ነው ያው ካሜራው ጋር ይቅርታ አልተመቸኝ። ቆራርጬ እንመለሳለን ማለት ነው። ይቅርታ ወዶቼ እና በዚህ መልኩ ሶስት ማዕዘን እንቆርጠዋለን ማለት ነው። እንደዚህ አድርገን ከዛ ይሄ ጫፍ ላይ ያለው ወፍራም ፓርት አያስፈልግም ይሄ ማለት ነው። ከዛ ይሄን እንደዚህ እኩል አድርገን ቀላል ነው አቆራረጡ፣ ለሁለት እንቆርጠዋለን። ከዛ በኋላ በሶስት ማዕዘን ቅርጽ መቁረጥ ማለት ነው። ከዛ ይሄ ፓርት ተቆርጦ የሚጣል ነው አያስፈልግም ማለት ነው። ያያችሁት ይሄ ወፍራሙ ፓርት አያስፈልግም። ወፍራሙ ፓርት ላይ እንቆርጠዋለን። ይጣላል ከዛ ደስ ሲስ ይሆናል ማለት ነው በዚህ መልኩ ሁሉን እንጨርሳለን የማያስፈልገውን ፓርት ደዚህ ነው የምናስወጣው ውዶቼ በዚህ መልኩ ቆራርጭ ጨርሻለሁ አሁን ወደ ወዲያ መጠቅለሉ ገባለሁ ኢንሻአላህ። አሁን ወደዚህ ወደ ራሱ ኬስ ውስጥ አስገባዋሉ፣ ምክንያቱም ከይፍ ስላለ እንዳያደርቅብኝ ማለት ነው። ከዚህ ውስጥ እያወጣው ጠቀልላለሁ። እዚህ ጋር ያው እንግዲህ ቀዝቅዞልኛል ማለት ነው። አላህ ብዙ ነው፣ መቼ እንደምንጨርሰው አላውቅም። ከዛ በዚህ መልኩ እናደርግና እንደዚህ አድርገን እንደ ወረቃ ንብ እንደምንጠቀለለው ማለት ነው የምንጠቀለለው። ማጣበቂያ ምናምን አይፈልግም፣ በራሱ ጊዜ እንትን ይላል። ስነበዛውበት መሳሌ። ከዛ እንደዚህ አድርገን እንደዚህ ጠቅለል ያችሁት ማጣበቂያ ራሱ አይፈልግም ራሱ ይቆማል ማለት ነው። በዚህ መልኩ እንጨርሰዋለን። ብዙዎቹ በሳምቡሳ መልኩም ይሰሩታል፣ ግን እኔ በዚህ መልኩ ነው የምንሰራው ማለት ነው ውዶቼ። ያው ካሜራ ጋር ስለማይመስቸኝ ነው ጠቅልሌ እንመለሳለን ማለት ነው ውዶቼ። አሁን ለምሰኽናችን ሶስት እንሰራለን። እዚጋ ዩጋርታለኝ፣ እዚጋ ጥህን አለኝ፣ እዚ ጋር ላይሙን አለኝ ምልህ ያለኝ ፍልፍል አስዋይዳ ለኝ። በዚህ መልኩ ወዶቼ፣ ምሰኽናችን በዚህ መልኩ ደርሷል። ከዛ ማቅረቢያ ሳህን ላይ እንደዚህ አቀርባለሁ፣ በዚህ መልኩ። አድካሚ ነው ስራ ውዶች፣ ግን በጣም ጣፋጭ ነው ማለት ነው። በጣም ቆንጆ ነው፣ ትወዱታላችሁ፣ ሞክሩት። ማሻአላህ። ያው ወደ ውጭ የሚሄድ ምግብ ነው። ሜዳም ይወዱታል። አሪፍ ነው ይሄ ይባላል ማለት ነው። በጣም ቆንጆ ነው። የምር በጣም ቆንጆ ነው። በጣም የራሱ በጣም ነው የምወደው፣ ግን ያው ስራው አድካሚ ሲሆን ስታዘዝ ትንሽ ይደብረኛል፣ ግን ማሻአላህ ነው። ውዶች የዛሬው ቆይታችን ይሄን ይመስል ነበር። መስከናችን በዚህ መልኩ ደርሷል። ስለወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ